ቱሪዝም መምሪያ ባለሙያዎች ክቡራትና ክቡራን ጥሪያችንና ክብራችሁ የተገኛችሁ የሐርቡ ከተማና የቃሉ ወረዳ ነዋሪዎች የፕሮግራሙ ታዳሚዎች በአለም ለአርባ ስድስተኛ በኢትዮጵያ ለሰላሳ ስምንተኛ እንዲሁም በክልል ደረጃ ለሰላሳ ስቶኛ ጊዜ ቱሪዝም ለዘላቂ ልማት ቱሪዝም ኤንድ ሰስተናብል ዲቨሎፕመንት በሚል መሪ ቃል የሚከበረውን ዞን አቀፍ የቱሪዝም ቀን በዓል በሰላም አደረሳችሁ እንደሚታወቀው የዓለም የቱሪዝም ቀን በየዓመቱ በተለያዩ ወቅታዊ መሪ ቃሎች የቱሪዝም ጽንሰ ሀሳብን ለማስረጽ በድምቀት ሲከበር ቆይቷል። የዘንድሮ የቱሪዝም ቀን ሀገራችን በተሻለ የልማት እመርታን ከፍታ ላይ ሆና የምታከብረው በመሆኑ ለየት ያደርገዋል። ይህም ለዘመናችን ለዘመናት ህዝባችን ሲቆጭበት የነበረው አባይ ማደሪያ ቢስ የሚለው አባባል አሁን ለአባይ ማደሪያ የተሰጠ ትውልድ ዳግም አድዋ የታላቅ የህዳሴ ግድብ ብስራት ለ14 ተከታታይ ዓመታት እልህ አስጨራሽ የግንባታ ሂደት በኋላ በድምቀት ያስመረቅንበት ዓመት ነው። ግድቡ ኤሌክትሪክ ከማመንጨትና ኢኮኖሚ ከመደገፍ ባሻገር ለሀገራችን የቱሪዝም ዕድገት ያለው ሁሉ አቀፍ ፋይዳ እጅግ የላቀ በመሆኑ እንደ ሴክተር ደስታችን እጥፍ ድርብ ያደርገዋል። ከዚህ በተጨማሪ በሀገራችን የተፈጥሮ ሀብት ጋዝ ግንባታ የመጀመሪያ ምዕራፍ የተመረቀበት እና ቀጣይ የነዳጅ ፋብሪካ ግንባታ መሰረት የተጣለበት ለሰላማዊ አገልግሎት የሚውል የኒውክሌር ማበልጸጊያ የአፍሪካ ግዙፍ የኢትዮጵያ አየር መንገድ ግንባታ የማዳበሪያ ፋብሪካ ግንባታ እንዲሁም ከ1.5 ሚሊዮን በላይ የህብረተሰብ ተጠቃሚ የሚያደርግ የመኖሪያ ቤት ግንባታ በአጠቃላይ ከ30 ሚሊዮን ዶላር በላይ የተመዘገበበት ፕሮጀክት የተሰሩበት ዓመት በመሆኑ ቀናችንን የተለየ ትርጉም እንዲኖረው ያደርገዋል። ቱሪዝም ለኢኮኖሚ ፋይዳ በተጨማሪም የዓለምን ሕዝብ በሰላምና በፍቅር የሚያስተሳስር ዘርፈ ብዙ ነው። ከቱሪዝም ተገቢውን ትሩፋት ለማግኘት የሰላም ድርሻ ከፍተኛ ነው። በመሆኑ በክልላችን የገጠመንን የእርስ በርስ ግጭት ጉዳቱ ለእኛ መፍትሄውን ከኛ በመሆኑ በመረዳት ባህላዊ የግጭት አፈታት ዘዴዎችን በመጠገብ በመጠቀም የተሸረሸሩ የአንድነትና የመተሳሰብ ባህል እሴቶቻችንን በማጉልበት ችግሮቻችንን በመነጋገር በመፍታት ጊዜ የሚሰጠው ተግባር አይደለም። ዞናችን ደቡብ ወሎ የቱሪስት ቀልብ የሚስቡ እምቅ የተፈጥሮ የሰው ሰራሽ ባህላዊና ታሪካዊ የቱሪስት ሀብቶች ባለቤት ቢሆንም በተገቢው ሁኔታ መስህቦች ወደ መዳረሻነት በመቀየር ህብረተሰቦቻችንን ተጠቃሚ በማድረግ ረገድ ያለብን የቤት ሥራ ቀላል የሚባል አይደለም። የዘንድሮውን የቱሪስት ቀን የቆነጃጅት የደግነት መፍለቂያ በሆነው በቃሉ ወረዳና ሐርቡ ከተማ አስተዳደር ለማክበር ስንወስን ወረዳው ካለው የቱሪዝም አቅም ጋር አዛምደን ነው። በየዓመቱ በዞኑና በአጎራባሽ ዞኖች ጭምር ከፍተኛ ቁጥር ያለው የጤና ቱሪስት በባህላዊ መንገድ የሚያስተናግድ አሁን የተሰበሰብንበት የሐርቡ ፍል ውሐ የዘላቂነት የሚለማበትን መንገድ ላይ መሠረት ለአካባቢው ለህብረተሰቡ ብቻም ሳይሆን ብቻ ሳይሆን እንደ ዞን ያለው ፋይዳ ከፍተኛ ነው። አናቤደን እና በውስጡ በግዝፈቱ ደረጃ ይይዛል ተብሎ የሚገመተው ያው ለያዛ ራስ አበብ ዳምጠው ቤተ መንግስት እና የአንቻረው ታሪካዊ ገበያ፣ በታላቅ አሊሙ ሀጂ ቡሽራ የተቆረቆረው የገታ መስጂድ፣ በተጨማሪ ምርምሮችን የሚሻው የአንበሳ ምስል ድንጋይ እና ድንጋይና ሌሎች መስህቦች ይገኙበታል። ቃሉ የማራኪ ባህል እሴቶች ባለቤት ነው። ልዩ የሆነው የትጭጭት ወይም ቅቤ ቀቢና የጫጉላ ስርዓቶች ለፋጢማ ቆሪ፣ ሌሎች ክዋኔዎች ባለቤት ነው። የቆላ አትክልትና ፍራፍሬ መገኛ የሸንኮራ የጥንቅሽ የበቀሎና የማሽላሸት ተበልቶ የማይጠገብበት የቦርከና ወንዝ የሚገማሸርበት የጨለቃ ወንዝ ተንጋሎ የሚታይበት ወዘተ ተገልጸው የማያልቁ ሀብቶች አከማች ተያዘው ወረዳ ነው። ከላይ የተጠቀሱትና ሌሎች መስህቦችን አልምቶ ለህብረተሰቡ የቱሪስት ትርፋት ተቋዳሽ ለማድረግ መስህቦች የመሰረተ ልማት ግንባታ፣ የመስተንግዶ ተቋማት ጥራት ያለው አገልግሎት ይሰጡ ዘንድ ከማብቃት በተጨማሪ ባለሀብቶችን በመሳብ አዳዲስ ግንባታዎችን ማስጀመር፣ ዘመኑን የዋጀ የፕሮሞሽን ማስተዋወቅ በእኛና በእናንተ የሚከናወን ተግባር ነው። የቱሪዝም ልማት በአንድ ተቋም ብቻ የሚከናወን ሳይሆን የበርካታ የባለድርሻ አካላት ሚና የሚጠይቅ በመሆኑ ተግባራትን በቅንጅት ማከናወን መስህቦችን በመጠቀም እና በመንከባከብ ወደ ቱሪዝም ገበያ ማስገባት የሁላችንም ፍላጎት መሆኑን እያስገነዘው በዚች በከፌስቡክ ባገኘዋት ባገኘኋት የቃሉ ሳዱላ ስንኝ ንግግሬን እቋጫለሁ። የማነው ሸበላ እንደ ቆላ ጥንቅሽ ቴተሽን ለመለመው ባረገኝ ጥምጥሙን ከሱቤ እስከ መቅረብ ግድምድም ብዬ እንጠማጠመው የቆላ ሳዱሎች ይህን ሶብዬ ልጅ በየመንገዱ ላይ ስንት ሰዓት ሆነ ንገረኝ? እያሉ በተራ በተራ ይሄው ዛሬ ድረስ የሚያወጣው አቶ ተንኮራኩሮ ቀረ ያሰፉት እንጀራ ኪታቡ የሚያነብ መች ጠፋ ባገሩ መቼ ተገደደ አይዞች ለማለት ለማነጋገሩ ህመም የሚሽረው እሱ ሲቀራው ነው። እናንተ ዝምብ በቃሉ ባንቻሮ፣ በሐርቡ፣ በጨፋ ምነው ለህመሜ አስታማሚ ጠፋ ብዬ እንዳልነበረ ልቤ እንዳልተከፋ ይኸው ዛሬ ድረስ የአንቻሮ ምስለኔ ሆኖ ተገኛሉ የነፍሴ ወጌሻ የቀልቤ ማሪፋ